ሳሙራዩ ጸጥ ባለ የቀርከሃ ቁጥቋጥ ውስጥ ሞቶ ተገኝቷል። በሂደት ውስጥ ብዙ ክስተቶች ተፈጽመዋል። እያንዳንዳቸው ግድያው ስለተፈጸመበት ታሪክ ሲናገሩ አሳማኝ ግን ደግሞ የተለያየ ምስክርነትን ይሰጣሉ። ሰላም እንደምናችሁ፣ እኔ ሰለሞን ደመቀ ነኝ። ይሄ ደግሞ በዓለም ላይ ካሉ ትልልቅ ፊልም ሰሪዎች እውቀቶችን አምጥተን የምንማማርበት ክሎዝአፕ የዩቲዩብ እና የቴሌግራም ቻናል ነው። እንዲሁም ፌስቡክ ላይ ቲክቶክም ላይ እገኛለሁ። ስለዚህ በቀላሉ ሰብስክራይብ በማድረግ የክሎዝአፕ ቤተሰብ መሆን ትችላላችሁ። ላይክ ሼር ስታደርጉ ደግሞ ስለ ፊልም ማወቅ ለሚፈልጉ ሰዎች ይሄ ቻናል ይዳረሳል። ይሄ በ1920ዎቹ መጀመሪያ ላይ በጃፓናዊ ደራሲ ሪዮኖስኪ ያኩታጋዋ የታተመውን ኢን ኤ ግሮቭ መጽሐፍን መነሻ ያደረገ ፊልም ነው። በፊልም ሰሪው ዘንድ ከፍተኛ ተቀባይነትን ያገኘው ይህ ፊልም ከውስጡ አንድ ዘውግ ወጥቶለታል። ልክ የወሮበላ ዘውግ የፍቅር ዘውግ እንደሚባለው ሁሉ ራሾሞን ኢፌክት ተብሎ ተሰይሟል። ይሄ ፊልም ወደ አለም አዲስ የባህል ዜቤ አምጥቷል። ስለዚህ ከዚህ በኋላ ባለው ራሾሞን ኢፌክት ስል ከፊልም ውስጥ ስለወጣውና ሌሎች በተለይ በአሜሪካን ፊልም ሰሪዎች ዘንድ ጥቅም ላይ ስለዋለው ዘውግ እያወራው እንደሆነ ልብ በሉ። በ1950 የጃፓን ፊልም ሰሪው አኪራ ኪሮሳዋ ሁለቱን የአኩታጋዋ ታሪኮችን ወደ አንድ በማምጣት የፊልም ታሪክ አድርጎ እንደገና ጽፎታል። ይህም የእውነት የፍትህና የሰዎችን ትውስታ ግንዛቤዎች እንድንመረምር ያደርጋል። የራሻሞር ኢፌክት ፊልም ግለሰቦች በአንድ ሁኔታ ላይ በተፈጠረ ተመሳሳይ ክስተት የሚሰጡትን የተለያየ ግን እኩል ሊታመን የሚችል ምስክርነትን ያሳያል። ብዙን ጊዜ የዓይን እማኞች የማይታመኑትን ለማጉላት ጥቅም ላይ ይውላሉ። የራሻሞር ኢፌክት ብዙን ጊዜ በሁለት ልዩ ሁኔታዎች ይከሰታል። የመጀመሪያው በትክክል ምን እንደተፈጠረ ለማረጋገጥ ምንም ማስረጃ የለም፣ እና ሁለተኛው የፍርዱን መጨረሻ ለማግኘት ጫና ማድረግ አለ። ብዙን ጊዜ ትክክለኛውን እውነት ለመለየት የሚደረግ ሲሆን በባለስልጣን አካል ይቀርባል። ነገር ግን የራሾሞን ኢፌክት የአንድን ነጠላ ተጨባጭ እውነተኛ ሀሳብን ያዳክማል። አኩታጋዋና ኪሮሳዋ ገጸ ባህሪያቶቻቸውን እንደ ምንጭ ይጠቀማሉ። የእያንዳንዱ ገጸ ባህሪ ምስክርነት እኩል ክብደት አለው። እያንዳንዱ ምስክር ወደ የማይታመን ተራኪ ይለወጣል። ማን ትክክለኛ ታሪክ እንደሚያጋራ ምንም ፍንጭ አይሰጡም። ተመልካቾች የትኛውን ገጸባሪ ማመን እንዳለባቸው አያውቁም። ይልቁንም እያንዳንዱ ምስክርነት እንደ እውነተኛ አድርገው ይወስዳሉ። እና ተመልካቾች እነሱ እንደሚገምቱት ሳሙራዊ ማን እንደገደለው እርግጠኛ መሆን ፈጽሞ አይችሉም። ለአንዳንድ ተመልካቾች ይህ የሚያበሳጭ ሊሆን ይችላል፣ ምክንያቱም ሴራው እንደሚጠብቁት አይጠናቀቅም። ሚስጥሮቹ ብዙን ጊዜ እንዴት እንደሚጠናቀቁ ከሚያውቁት የተለየ ነው። ነገር ግን እነዚህ ሁለት አርቲስቶች ሚስጥሩን ሳይገልጹ ግልጽ የሆነ መልስ ለመስጠት ፈቃደኛ ባለመሆን የእውነትና የሰው ልስት ትውስታ ውስብስብነትን ያሳያሉ። የነርቭ ሳይንቲስቶች ወይም ኒውሮ ሳይንቲስት በግኝታቸው መሰረት ትውስታን ስንፈጥር የኛ የእይታ መረጃ ትርጓሚ በቀደሙት ልምዶቻችንና ውስጣዊ አድሎ ተጽዕኖ ይደረግበታል። ከነዚህ አድሎዎች መካከል አንዳንዶቹ ለግለሰቦች ልዩ ናቸው፣ ነገር ግን ሌሎቹ የበለጠ ዓለም አቀፋዊ ናቸው። ለምሳሌ ኢጎ ተኮር አድሎ ሰዎች ትናንት የበደሉበትን ትውስታ ለመናገር ትውስታቸውን እንደገና ሲቀርጹ በድርጊታቸው ላይ አዎንታዊ ብርሃን በሚሰጥ መንገድ እንዲያቀርቡ ተጽዕኖ ሊያሳድርባቸው ይችላል። ትውስታችን የሚቀመጥበት የአእምሮ ክፍል ኢንኮድ ማድረግ ብንችል እንኳን ማህደረ ትውስታን ይቀይራል ወይም ትውስታችን በተከማቸበት ቦታ ላይ አዲስ መረጃን ይጨምራል እና ያንን ክስተት ቆይተን ስናስታውስ በመጀመሪያ ከተፈጠረው እውነታ ይልቅ በማህደረ ትውስታችን የተጨመረውን አንድ ላይ አድርገን በሚያምር መልኩ ክስተቱን እናስታውሳለን። እነዚህ መሰረታዊ የስነ ንቦና ክስተቶች ናቸው የራሻ ሞር ኢፌክት የሚባሉት። በማንኛውም ቦታ ብቅ ማለት ይችላሉ፣ በባዮሎጂ ሳይንቲስቶች ከተመሳሳይ የወይህብ ወይም ዳታ ሴት ስብስብ ይጀምራሉ እና በተደጋጋሚ የተለያዩ ውጤቶችን ለማግኘት ተመሳሳይ የትንታኔ ዘዴዎችን መተግበር ይቻላል። አንትሮፖሎጂስቶች ስለ ሰው ልጅ የጀርባ ታሪክ ጥናት በሚያደርጉበት ጊዜ፣ በባለሙያዎች ግንዛቤ ላይ ሰዎች የኋላ ታሪካቸውን የሚናገሩበት መንገድ ከፍተኛ ተጽዕኖ ያሳድራል። አንትሮፖሎጂ የሰው ልጅ ባህሪን የሰው ልጅ አፈጣጠርን ባህሎችን፣ ማህበረሰቦችንና የቋንቋ ሳይንስን በአሁን ጊዜ የሚሆን ያለፉትን ጥንታዊ ሰዎች ጨምሮ በሳይንሳዊ መንገድ ጥናት የሚያደርግ ክፍል ነው። በአንድ ታዋቂ ጉዳይ ሁለት አንትሮፖሎጂስቶች የሜክሲኮን አንድ መንደር ጎበኙ። የመጀመሪያው ተመራማሪ ህይወት በከተማ ውስጥ ደስተኛና፣ መልካም ምቹ እንደሆነ ገልጿል። ሁለተኛው ነዋሪዎቹን ሲመዘግብ ከፍተኛ ጭንቀትና ብስጭት በከተማ ውስጥ እንዳገኘ ተናግሯል። ተመራማሪዎቹ በአጠቃላይ ህዝቡ ላይ የራሾሞን ኢፌክት ተጽዕኖ አሳድሮባቸው ሊሆን ይችላል ብለዋል። በተለይ ውስብስብ የዓለም ክስተቶችን ለመገንዘብ ሲሞክሩ ይህ አጋጥሟቸው ይሆናል ሲሉ ተናግረዋል። ለምሳሌ በ2015 በዩናይትድ ስቴትስ እና በአረብ ሀገራት መካከል የደህንነት ስብሰባ ተደርጎ ነበር። የመገናኛ ብዙሃን ስለ ጉባኤው በጣም የተለያዩ ዘገባዎችን አወጥተዋል። አንዳንዶቹ ያለምንም ችግር እንደተከናወነ ሲናገሩ ሌሎች ደግሞ ሙሉ በሙሉ የውድቀት ጊዜ ብለውታል። እንዲያለውን ነገር በኛም ሀገር ሚዲያዎች ሳትታዘቡ አትቀሩም። መንግስት ስለ ኑሮ አሊያም ስለ ሰላም ጨምሮ ያለውን ግንዛቤና የህዝቡ እውነታ ሚዲያዎች ያው የተፈጠረውን አንድ ነገር ይዘው እጅግ የሚለያዩ ዘገባዎችን በተደጋጋሚ ያቀርባሉ። ግን ምናልባት የበለጠ አስፈላጊው ጥያቄ የራሾሞን ኢፌክትን ያመጣል። ለማንኛውም እውነታ ምንድን ነው? መቼም የተፈጠሩ ሁኔታዎች አሉ፣ ተጨባጭ እውነታ የለም። የተለያዩ ስሪቶች በክስተቶች ላይ ስለ ጊዜ፣ ቦታ እና ስለ ተሳተፉ ሰዎች ተመሳሳይ ነገር ይነግሩናል እና ሁላችንም ስለ አንድ ክስተት የተለያዩ መረጃዎች፣ የኋላ ታሪኮች እየሰማን ከሆነ እንዴት ያለ አድሎ የቡድን ውሳኔዎች ላይ መድረስ እንችላለን? እንደ አብዛኞቹ ጥያቄዎች እነዚህም ትክክለኛ መልስ አላቸው ብዬ አላስብም፣ ግን የአኩታ ጋዋ ታሪክ ዘላቂ ጠቀሜታ ለማግኘት አሻሚውን ነገር መያዝ ዋጋ ሊኖረው እንደሚችል ይጠቁማል። በቀጣይ ሳምንት እስከምንገናኝ ድረስ በያላችሁበት መልካም ጊዜ ይሁንላችሁ።